ሰላም ጤና ይስጥልን። የብስራት የኢትዮጵያ መረጃ ሰዓታችን እነሆ ተጀመረ። መረጃዎችን ወደ እናንተ እያደረስን ሰላማዊ ነጋሲና ሳሙራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ይሆናል። በቆይታችን የተለያዩ የሀገር ውስጥና የባህር ማዶ መረጃዎችን የምንነግራችሁ ይሆናል። ቀዳሚ ወዳደረግ ነው፣ የሀገር ቤት መረጃ ስንሸጋገር ወራቤ ሆስፒታል የሙሉ ዳሌ መገጣጠሚያ ቅየራ ሕክምና እየሰጠ መሆኑን አስታወቀ። ለሰላሳ ዓመታት አንድ እግራቸውን አጥሮ የቆዩ አንድ ታካሚ እግራቸው ወደ ነበረበት መመለሱም ተነግሯል። ወራቤ ኮምፕረሲቭ ስፔሻላይዝድ ሆስፒታል ከሚሰጣቸው በርካታ የሕክምና አገልግሎቶች መካከል የአጥንት ሕክምና አገልግሎት ተጠቃሽ መሆኑ ተነግሯል። በዚህም በሚሰጠው የአጥንት ሕክምና ክፍል አገልግሎት በርካታ ተስፋ ቆርጠው የነበሩ ታካሚዎች መፍትሄ የሆነ መሆኑ ተገልጿል። ታካሚዎች ባጋጥማቸው የተለያየ የእግር እንቅስቃሴ እክል ለዘመናት ሲቸገሩ መቆየታቸውንና በሆስፒታሉ አገልግሎቱን እየተሰጠ መሆኑን ለበርካቶች ትልቅ እድል መሆኑን የወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የህዝብ ግንኙነትና ኮሚኒኬሽን ኃላፊ አብዱል ጀባር አብደላ ለብስራት ሬዲዮ ተናግረዋል። ሆስፒታሉ የሙሉ ዳሌ መገጣጠሚያ ቅየራ መጀመሩን ተመልክቶ አገልግሎቱን ሰምተው ለህክምና ከአዲስ አበባ ድረስ የመጡ ታካሚዎች መኖራቸው ተገልጿል። እንዲሁም አንደኛው እግራቸው ከአንደኛው አጥሮ ለ ሰላሳ ዓመታት የቆዩ አንድ ታካሚ በሆስፒታሉ ባገኙት ህክምና እግራቸው ወደ ነበረበት መመለሱም ተነግሯል። የውራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ከምስረታው ጀምሮ የአጥንትና መገጣጠሚያ ህክምና ክፍል በርካታ የአጥንት መገጣጠሚያና ተያያዥ የጤና ችግሮች የህክምና አገልግሎት እየሰጠ ይገኛል ያሉት በሆስፒታሉ የአጥንት ት ህክምና ክፍል ኃላፊ ዶክተር ኑረዲን ሐሚድ የህክምና ክፍሉ አገልግሎቱም በማስፋት ከቀላል እስከ ከባድ ና ውስብስብ የአጥንት ስብራቶች ህክምና መስጠት መጀመሩም ገልጿል። ዶክተር ኑረዲን አክለው በተለይም ወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል በአጥንት ህክምና ክፍል የአገልግሎት በማስፋት የሙሉ ዳሌ የአጥንት ቅየራ በመስጠት ላይ እንደሚገኝም አክለዋል። ይህ የህክምና አገልግሎት በአዲስ አበባ ውስጥም በውስን የጤና ተቋማት ብቻ የሚሰጥ በመሆኑ አገልግሎቱ በሆስፒታሉ መጀመሩን የክልሉ እንዲሁም የአጎራባች የማህበረሰብ ክፍል ተጠቃሚዎች መሆናቸው ሰጥቷን ገልጸው አገልግሎቱ የታካሚዎችን አቅም ባገናዘበ መልኩ እየተሰጠ ይገኛል ተብሏል። የቀዶ ህክምና አገልግሎት በጀመረ ጥቂት ወራት ውስጥም ወደ 14 ለሚሆኑ ታካሚዎች የተሳካ ቀዶ ህክምና መደረጉን አቶ አብዱል ጀበር አብደላ ለብስራት ሬዲዮ ተናግረዋል። ዘገባው የኤደን ሽመልስ ነው። በወልቂጤ ከተማ ስምንት በመሆን አንድ ግለሰብን የገደሉ ተከሳሾች በእስራትም ተቀጥቷል። የወንጀል ድርጊቱ የተፈጸመው ነዋሪነታቸውን በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ወልቂጤ ከተማ አዲስ ህይወት ቀበሌ ማርያም ሰፈር ተፈጽሟል። አንደኛ ተከሳሽ እዝራ ተስፋዬ፣ ሁለተኛ ቢንያም አመርጋ፣ ሶስተኛ ዳግማ ካሉ፣ አራተኛ ባህሩ ቶፊቅ፣ አምስተኛ ኃይሌ ገብርኤል ሽብሩ፣ ስድስተኛ አዳና ኃይሉ፣ ሰባተኛ መቻል ዘሪሁን፣ ስምንተኛ አላዛር በለጠ፣ ዘጠነኛ ዮርዳኖስ አሸናፊ፣ አስረኛ ኃይሌ ወይም ፔሌ ና አስራ አንደኛ ተከሳሽ መሐመድ አብደላ ሐሰን የወንጀል ድርጊቱን ፈጽሟል። በ1997 ዓ ም የወጣውን የኢፌዴሪ የወንጀል ሕግ አንቀጽ 32 ንዑስ አንቀጽ አንድ ሀ አንቀጽ 35 ና አንቀጽ አምስት 39 ንዑስ አንቀጽ አንድ ሀ ስር የተደነገገውን ተላልፏል በማለት ክስ እንደተመሰረተባቸው የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰበልጋ ለብስራት ሬዲዮ ተናግረዋል። አቶ ኤልያስ አክለውም ተከሳሾቹ ከሌሎች ግብር አበሮቻቸው ጋር በመሆን ሰውን ለመግደል አስቀድሞ ከነበራቸው ሀሳብ በመነሳት ሐምሌ 15 ቀን 2015 ዓም በግምት ከምሽቱ 3 ሰዓት በሚሆንበት ጊዜ በጉራጌ ዞን ወልቂጤ ከተማ እድገት በር ቀበሌ ልዩ ስሙ ያዶት ተብሎ በሚጠራ ሆቴል ውስጥ ሁለት የተለያዩ ቡድኖች በየራሳቸው ተሰባስበው መጠጥ እየጠጡ እንደነበርም ገልጸዋል። በዚህ ሰዓት ታዲያ የሟች ሰይድ ሁሴን ቡድን አባል የሆነው አባስ እሸቱ የተባለው ግለሰብ ወደ ሆቴሉ መጸዳጃ ቤት እየገባ ያለ የሁለተኛ ቡድን አባል የሆነው አምስተኛ ተከሳሽ በትከሻ ገጭቶ ሲመታው ለምን ትመታኛ አለ በማለት መሰዳደብ ጀምሯል። በዚህም ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ተከሳሾች ወደ መጸዳጃ ቤቱ በመምጣት ለድብድብ ሲጋበዙ ሌሎች ሰዎች ደርሰው ጸቡን ሊያበርዱ መቻላቸውም ተገልጿል። ቢሆንም ግን ቀደም ብሎ የተከሳሾችን ቡድን በመንደር ቡድን ፈጥረው ተጣልተው ስለነበረ ቂም በመያዝ ከሆቴሉ ቀድሞ በመውጣት አደባባይ ወይም ቦሌ ግሮሰሪ ተብሎ በሚጠራው አካባቢ ድንጋይ ይዘው በመጠባበቅ በሟችና በሌሎችም ከእሱ ጋር በነበሩ ሰዎች ላይ አከታትለው ድንጋይ በመወርወር እያሳደዷቸው ወልቂጤ ከተማ እነ ሞር ሰፈር ሲደርሱ የሟች ቡድን መበታተኑም ገልጿል። በዚህም ሟች ብቻውን ሲቀር በግምት ከምሽቱ አምስት ሰዓት በሚሆንበት ጊዜ ከአንድ እስከ አስራ አንድ የተጠቀሱ ተከሳሾች ደርሰውበት ጨካኝነት ነውረኝነትና አደገኝነትን በሚገልጽ ሁኔታ በመጀመሪያ አንደኛ ተከሳሽ ድንጋይ ወር ሮ በኋላ በኩል ጭንቅላቱን መጥቶት ደሙን ረሽቶ መሬት ላይ እንዲወድቅ ያደረገ ሲሆን በመቀጠልም ከ2 እስከ 11ኛ ድረስ የተጠቀሱ ሁሉም ተከሳሾች በወደቀበት በተመሳሳይ ሁኔታ ተራ በተራ አከታትለውና ና ደጋግመው በድንጋይ ጭንቅላቱና የተለያዩ የሰውነት ክፍሎቹን በመምታት አእምሮ ውስጥ ደም እንዲፈስ የደም ዝውውር የትንፋሽ ስርአቱ እንዲቋረጥ አድርገው ህይወቱ ወዲያውኑ እንዲያልፍ ያደረጉ በመሆኑ በፈጸሙት በህብረት ከባድ የሰው መግደል ወንጀል ክስ ተመስርቶባቸዋል ጉዳዩን የተመለከተው የምስራቅ ጉራጌ ዞን ከፍተኛ ፍርድ ቤትም የአቃቤ ህግ ማስረጃዎች ከሰማና ከመረመረ በኋላ ለሁሉም ተከሳሾች በህጉ መሰረት እንዲከላከሉ ብይንም ሰጥቷል በዚሁ መሰረትም በችሎት የቀረቡት ተከሳሾች አለን የሚሉትን ማስረጃዎች አቅርበው ያሰሙም ሲሆን ሰባተኛ ስምንተኛ ና አስራ አንደኛ ተከሳሾች ወንጀሉ ያለም ፈጸማቸው ያስረዱና የተከላከሉ በመሆኑ ፍርድ ቤቱ በነጻ እንዲሰናበቱ ውሳኔ መስጠቱን ኃላፊውም ገልጿል። ሌሎቹ ተከሳሾች ግን የአቃቤ ህግ ማስረጃ ማስተባበል ባለመቻላቸው ጥፋተኝነታቸው በማስረጃ በማረጋገጥ ና ተከሳሾችን እያርማል፣ ሌሎች ሰዎችን ከመሰል ድርጊት ያስጠነቅቃል በማለት ፍርድ ቤቱ ስድስተኛ ዘጠነኛ ና አስረኛ ተከሳሾች በሌሉበት እያንዳንዳቸው በሀያ አመት ስድስት እስራት እንዲቀጡ አንደኛ፣ ሁለተኛ ና ሶስተኛ ተከሳሾች እያንዳንዳቸው በ አስራ አምስት አመት ጽኑ እስራት እንዲቀጡ እንዲሁም አራተኛ ና አምስተኛ ተከሳሾች በ አስራ አራት አመት ጽኑ እስራት እንዲቀጡ ውሳኔ መስጠቱን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበልጋ ጨምረው ለብስራት ሬዲዮ መናገራቸውን ሰብል አበበ ዘግበዋለች። ወደ አለም አቀፍ መረጃችን እሸጋገር። ጋና በሰራተኞች ሙስና የተነሳ በዋሽንግተን ዲሲ የሚገኘውን ኤምባሲውን በጊዜያዊነት ዘጋች። ጋና በዋሽንግተን የሚገኘውን ኤምባሲዋን ለጊዜው ዘግታለች ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ሳሙኤል አብላኳ ተናግረዋል። የሀገር ውስጥ ሰራተኞች ለሙስና በእቅድ ሲንቀሳቀሱ ቆይተዋል ሲል ዘገባው አካቷል። በኤምባሲ ውስጥ በ2017 የተቀጠረው የሀገር ውስጥ የአይቲ ሰራተኛ ፍሬንድ ኳርቲንግ በኤምባሲው ድረገጽ ላይ ያልተፈቀደ ግንኙነት መፍጠሩን ተከትሎ በተደረገው ምርመራ ወዲያውኑ ከስራው ተባሯል። የቪዛና የፓስፖርት አመልካቾችን ወደ ግል ኩባንያው በማዘዋወር ሲሰራ እንደነበር አብላኳ በፌስቡክ ላይ ባጋሩት መግለጫም ገልጿል። ሚኒስትሩ ከወራት በፊት ልዩ የኦዲት ቡድን አቋቁሞ በኤምባሲ ውስጥ የተጠረጠሩትን የሙስና ተግባራትን ለማጣ አራት ጉዳዩን ለጠቅላይ አቃቤ ሕግ ማቅረብ በሚቻልበት የክስ ሂደትና በማጭበርበር የተገኙ ገንዘቦችን መልሶ ማግኘት ይቻላልም ብሏል። አብላኳ እንዳሉት ኳርቴንግና ግብረ አበሮቹ ይህንን ህገወጥ እቅድ ቢያንስ ለአምስት አመታት ሲያንቀሳቅሱ ነበር ሲሉም ተደምጧል። ለአመልካቾች ከ29.75 እስከ 60 ዶላር ያልተፈቀደ ክፍያ በድብቅ ያስከፍላሉ። ይህም በግል አካውንት ውስጥ ይቀመጥ ነበረ። በኤምባሲ ውስጥ ያሉት ሁሉም የውጭ ጉዳይ ሚኒስቴር ሰራተኞች ወዲያውኑ እንደተጠሩ የአይቲ ዲፓርትመንት ወዲያውኑ እንዲፈርስና ዜና ሁሉም በሀገር ውስጥ የተመለመሉ ሰራተኞች ከስራ ታግደዋል። የውጭ ጉዳይ ሚኒስትሩ አብላኳ አክለውም እንደተናገሩት ኤምባሲው ላይ የሚካሄደው መልሶ ማዋቀርና የስርዓት ማሻሻያ እስኪጠናቀቅ ድረስ ለጥቂት ቀናት ተዘግቶ እንደሚቆይም ገልጸዋል። በሊቨርፑል ደጋፊዎች ላይ አንድ አሽከርካሪ መኪናውን በፍጥነት በመንዳት በደረሰው አደጋ 27 ሰዎች ቆስለዋል። አንድ እንግሊዛዊ ግለሰብ የቡናቸውን የፕሪምየር ሊግ ድልን በሚያከብሩ የሊቨርፑል የእግር ኳስ ክለብ ደጋፊዎች በተሰበሰቡበት ወቅት መኪናውን በፍጥነት በመንዳቱ አራት ህጻናትን ጨምሮ 27 ሰዎች ቆስለው ለሕክምና ሆስፒታል ገብተዋል። ግለሰቡ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ፖሊስ ሰኞ እለት በሰሜናዊ ምዕራብ እንግሊዝ ከተማ ውስጥ በደረሰው የመኪና አደጋ የ53 አመቱ ነጭ እንግሊዛዊ የሊቨርፑል አካባቢ ነዋሪ ይህንን ድርጊት ለብቻው መፈጸሙን ገልጿል። ክስተቱ እንደ ሽብርተኝነት ድርጊት እየተጣራ አለመሆኑንም ፖሊስ አስታውቋል። ሀያ የሚሆኑ ሰዎች ቀላል ጉዳት ደርሶባቸው በቦታው ህክምና ሲደረግላቸው የአምቡላንስ ባለስልጣናት ሀያ ሰባት ሰዎች ወደ ሆስፒታል መወሰዳቸውን ተናግረዋል። አራት ሰዎች በከባድ ሁኔታ ላይ ሲሆኑ፣ አሁንም በሆስፒታል ውስጥ ከፍተኛ ክትትል እየተደረገላቸው ይገኛሉ ሲሉ የከተማው የሜትሮ ከንቲባ ስቲቭ ሮቴራም ገልጸዋል። ከተጎጂዎቹ መካከል አራቱ አንድ ልጅን ጨምሮ በቫኑ ተሽከርካሪ ስር የነበሩ ሲሆን የእሳት አደጋ ተከላካዮች ተሽከርካሪውን ለማንሳት ለማንሳት መገደዳቸው ታውቋል። ይህ የተናጠል ክስተት ነው ብለን እናምናለን። እናም ከዚህ ጋር በተያያዘ ማንንም አንፈልግም። ክስተቱ እንደ ሽብርተኝነት አይቆጠርም ሲሉ ጊዜያዊ ምክትል ዋና ኮንስታብል ጄኒስ ሲምስ ለጋዜጠኞች ተናግሯል። በማህበራዊ ድረገጾች ላይ የተለጠፉት የድርጊቱ ቪዲዮዎች በስነ ስርአቱ መገባደጃ ላይ በሊቨርፑል በተሰበሰበው ህዝብ ላይ ጥቁር ቀለም ያለው ተሽከርካሪ በፍጥነት ሲንቀሳቀስም ያሳያል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል ሲተላለፍላችሁ የነበረው የመረጃ ሰዓታችን ይሄን ይመስል ነበረ። መረጃዎቹን ወደ እናንተ እያደረስን ሰላማዊ ነጋሴና ሳሙራይ ስዩም ከመላዊ ስቱዲዮ ባለሙያዎች ጋር አብረናቸው የጋራ ቆይታ ያደረግን መልካም ጊዜ